ቤቱንም እንዴት አታዘረክርኪ፣ ሰታትረዋለሁ። እኔ እና አንቺ መጀመሪያ እንስማማ ሳሚራ። እናቴ ትመጣለች ነገ፣ እናቴ ትመጣለች። አሁነትን ባህሪ ታውቂያለሽ። አሳምረሽ ደህና ምግብ ሰርተሽ፣ ደህና ቡናም ሰርተሽ ጠብቂያት። እኔ እኮ ያው ዛሬ አልሰራሁት። ይኸው ዘይት የለ፣ ሽንኩርት የለ፣ ባዶ ቤት እኮ ነው። ስለዚህ ሽንኩርትም የለ፣ ምንም የለ፣ በርበሬ ለዘይት የለ። ስለዚህ እሱ ከመጡ ዘይት ምናምን ግዛና በወጉ አድርገን እናስተናግዳቸዋለን። አይ ችግር የለውም ነው ይምጡ።

የኑሮ ውድነት እኔ አልዘለኩትም። ዴሞዚ ምን እንደምታቀያት፣ አምስት መቶ ሆነ ምን፣ እየሰፋሽ ምን ሆይሽ፣ እጂ ዙሩ። አሁን እናቴ አብረን እንመካከራለን። እስካሁን ሂጂ፣ ምግቡን ስሪ

ስላልታረጋግተ ቆይ አዳምጪ። ነው ይህ ጠፋት የአንቺ ነው። በእርግጥ ዘይቱ ስንት ብር እንደወጣበት አንቺም ታውቂያለሽ። ከገበያ እዚህ ድረስ እንደመጣ ታውቂያለሽ። እሱንም አውቃለሁ። ሲቀጥልም ደግሞ እናቴ መታብኝ ነው እንጂ እንደዚህ ዓይነት ጭጭም እን ከኑሮ ውድነቱ አንጻር አረ እንደው በአላህ ድረሽ ልኝ ማንደጉን ምን የልሻለው፣ አባቴ ሊመጡ ነው። ዘይቱን ደግሞ አይጣፈሰሰችው፣ እንደው ምን ሊበቃኝ ነው? እንደው በአላህ ብር ካለሽ አደብ አበድርኝና ልግዛ። አረ በአላ ወላሂ ደግሞ ክፉ ናቸው ብለዋል። አረ ተይኝ፣ እንደው በምን ሊሰራው ነው? አሁን ምን እንደሆነ እራሱ ራሱ ጨንቆኛል። በአላህ ትንሽ ብር ነው በቃ። የሚልሽኮ የለኝም ለዚህ ለዚህ ካልሆንሽ በጣም አዝንብሻለሁ ጓደኛ። ለዚህ ለዚህ ካልሆንሽ ጓደኛ፣ ለመቼ ነው? በቃ ቻው፣ ሁለተኛ እንዳትደውይ። የዛሬ ጓደኛ እንደው ፊት ነው። ምን አባት ይሰራቻ? ምን ማለት ነው ሰሚራ? ምን አደረኩ ደግሞ? እንዴት ክብሬን ለምን ዝቅ ታደርጊያለሽ? እየደወልሽ ዘይት አበድሪ መግዣ ምናምን እያልሽ። እንዴት እንዲት ያለሽ አማትሽም ውሻ ናት ምናምን ቀጣናት እያሽ፣ ምን ላድርግ